ምንድን ነው እንዲህ ያደረሽው ነገር? ይሄ ምን አይነት ስርዓተ ቢስነት ነው? ምን አይነት እንዝላልነት ነው? በቃሽ፣ የተበላሸው እህል እንጂ የሰው ነፍስ አይደለም። ምን ያስጨውሻል? ቆመን ምንድን ነው ለአንድ ሰሃን ምግብ ያዙ ማለት ወይስ የሚያስጨውሽ ሌላ ነገር አለሽ? ቤተሰቦቿ እኮ ትራፊ ተወዶባቸው በሰው ቸርነት የሚኖሩ ናቸው። ልትገኝ ነበር እዛ ምግብ ውስጥ መርዝ ነበር አይደል? እንዴት? እኔ አፍሽን ዝጊ ሮዛ! አሁን ካጠገቤ ጥፊ ይሁልሽ። እኔ ያንቺ ሞትሳ ላይ አልሞትም። እሺ፣ ሞታ ህል እኮ ባንተ መቼን? ይህን እውነት የምትቀበለው እውነት። አንቺ ግን እኔ ማቃት ሮዛ ነሽ። ትጠራጠረም ጀመርክ? ለአንዲት ጋለ ሞታ። ምንም አርገሽ ይሁን ምንም አርገሽ እኔ ማቃትን ሮዛ መልሽ። ያችኛዋን ሮዛ መቼም አታገኛት። ደህና ተኝተ የነበረው አንቀስቀሳችሁታል። እሷ ደግሞ ታጣፋችኋለች። ለምንድን ነው ግን እንደዚህ የምታስኝል? እንዳይመስልህ እኔ ኮላ፣ አንቺ ክፉ ሰው ነበርኩ። ምናልባትም እንደ ልቤ መንቀሳቀስ ብችል ክፋቴ ሊቀጥል ይችላል። አቅም ስለሌለኝ አይመስልሽም? በጭራሽ እራሳችንን ብናዳምጥ ሰውነታችን ብቅ ማለቱ አይቀርም። እኛ ግን በጣም ጨካኝ ስለሆን ባልሆነ ነገር ልባችን እናደነድናለን። ቆይ ግን አንቺ ምን አይነት ልጅ ነሽ? ከየትኛውም ሰው የተለየ እኔ ምንም ነገር የለኝም። ራሴን በተጠየፍኩበት በዚህ ሰዓት አንቺ ከጎኔ ባትሆኚ ቆይ ምን ነበር መሆኑ? ሁለቱም የሚጠጡት መጠጥ ላይ የእንቅልፍ ክኒን እንጨምራለን። እንደምንም ጎትቼ ሁለቱን አንድ አርጋ ሊያጋድማቸዋለሁ። ከዛ ፎቶ አነሳቸውና ባሌ ንገሰዋለሁ። ለማንኛውም ጫማም ገዝቼላለሁ ጫማ

ሮዛ ምናልባት አብራው ስራ የምትሰራ ሰው ወይ ደግሞ አብራው ክፋት ተንኮልም የምትሰራው ሰው ምናልባት እዚህ ጋር መጥቶ ጎርቷት ወደ ቤት ሊመልሳት ይችላል ማለት ነው። ለምን ከተባለ ከቤት ስትወጣ ስልክ ተደውሎላት፣ እሺ መጣው ታዛዥ ነኝ ብላን የወጣችሁ ያ ማለት ደግሞ የደወለላት ሰው የምታውቀው ሰው ከእሷ በላይ የሆነ ሰው የሚያዛት ሰው ነውና፣ ለዛም ነው እሷ እሺ በቃ መጥቻለሁ፣ ትንሽ ደቂቃ ጠብቀኝ፣ በሁለት ደቂቃ ውስጥ ደርሳለሁ ብላ ከቤት ወጣችሁ ማለት ነው። እናም ደግሞ ወደ ቤት ስትመለስ እንደዚህ አፍንጫዋ የደማ ነበር ወደ ቤት የመጣችሁና ምናልባት አይታወቅም ምዛጋ ወይ በክፍያ ዙሪያ ወይ ደግሞ በሆነ ስራ ዙሪያ ተጣልቷት ምናልባት መቷት ጎርቷት ሊሆን ይችላል ማለት ነው። ይሄ ነገር ደግሞ ዴቭን በጣም አስደንግጦታል። ዴቭ እዚጋ በጣም ደስተኛ ነው። ያሰበው ነገር ከዚህ በፊት ለብዙ ቀን ሲያልመው የነበረው ነገር ፈረንጆቹ ይመጣሉ፣ ይሄ ነገር ደግሞ ለእኔ ጥሩ አጋጣሚ ነው ብሎ ሲጠብቅ ነበር። በሚዲያ የማይሆን ነገር የማይሆን ዜና ተለቆ ምናልባት በዚህ ጉዳይ ፈረንጆቹ ሊቀሩ ይችላሉ፣ እናም ደግሞ ስራዬም ይበላሻል የሚለው ነገር ሲያስጨንቀው ነበር። እዚጋ ኢሜል ተልኮለት ፈረንጆቹ እንደሚመጡ ሲሰማ በጣም ደስተኛ ሆኖ እዛ ጋር አራቱም ቁጭ ብሎ ይሄን ደስታቸውን ሊያከብሩ ሲሉ ነበር። ሮዛ ቤት የለችም ወታለች ብላ ሉሊት በነገረችው መሰረት ለሮዛ ስልክ ሊደውልላት ሲል ሮዛ ደግሞ እንደዛ አፍንጫዋ ደምቶ ወደ ቤት የመጣችው ማለት ነው። በእርግጥ እሷ በጣም ክፉ ነች። ከዚህ በፊት እንደነበረችው ሮዛ አይደለችም። ዴቭ የሚያውቃት አይነት ሮዛ አይደለችም። በዚህ ልክ እሷ መቀየሯ፣ በዚህ ልክ እንደዚህ ክፉ መሆኑ እራሱ ዴቭን በጣም ጥያቄ ፈጥሮበታል። ከዚህ በፊት የነበረችው ሮዛ ያቺ መልከ መልካም ቆንጂዬ እና ውብ የሆነችው ሮዛ የት ነው ሄደችው ብሎ ቢጠይቃትም ሮዛ ግን እዚ ጋር ዴቭን እያለች ያለችው ለእኔ መቀየር ወይ ደግሞ ያቺ ሮዛ እንድትጠፋ እናንተናችሁ ምክንያት የሆናችሁት ብላ እዚህ ጋር እነሱን ተጠያቂ ለማድረግ እየሞከረች ነው። እናም ደግሞ ያቺ ሮዛ መጀመሪያ ላይ የነበረችው ሮዛ መቼም እንደማትመለስ እየነገረችው ነው። እሱ ከወጣ በኋላ ስታወራ የነበረው ተስፋ ቁረጥ፣ ያቺ ሮዛ መቼም አትመለስም ብላለች ማለት ነው። ያ ማለት እሷ አሁን ላይ በክፋቷ መቀጠል ትፈልጋለች ማለት ነው። አሁን ላይ ደግሞ ከሁሉም ነገር በላይ በጣም ሲያስጨንቃትና ሲያሳስባት የነበረው የባንቴሮ ነገር ነው። ባንቴሮ ማጥፋት ማጥፋት ትፈልጋለች። ለምን የእሷን ከባዱ ሚስጥር ስለሚያቅ፣ ከነ ሚስጥሩ እሱን መቅበር ትፈልጋለች። ዛሬ እንደውም ለማድረግ የሞከረችው ምግብ ያው እዛ ቤት ምግብ ሉሊት እንደምትሰራለት ይታወቃል። ምግብ አዘጋጅታ ምግቡ ላይ መርዝ ጨምራ፣ ሉሊት ደግሞ ያንም ምግብ ይዛ ሄዳ ለባንቴሮ እንድትሰጠውና ባንቴሮ ደግሞ ምግቡ ላይ መርዝ ስላለ ያንም ምግብ ይበላል። ከዛም በኋላ ባንቴሮ ይሞታል። ለባንቴሮ ሞት ደግሞ እዚህ ጋ ተጠያቂ የምትሆነው ሉሊት ስለሆነች እዚህ ጋ ደግሞ ሮዛ ማንም ሰው አይጠረጥራትም። ያ ማለት ደግሞ እሷ እቅዶቿ ሀሳቧ ተሳካ ካላት ማለት ነው ይህንን ነገር አቅዳ ምግቡ ላይ መርዝ ጨምራ ሰታት ነበር ለልጅቷ ግን ደግሞ እዛ ጋር እሷ ያልጠበቀችው ዴቭ ባለቤቷ መጥቶ ከባንቴሮ ጋር ማዕድ ቀርቦ አብሮ ሊበሉ ሲሉ ይሄንን ነገር ደግሞ ስትሰማ እየሮጠች መጣች ማለት ነው ያ ማለት እዚህ ጋ እሷ ለዴቭ አዝና ዴቭ መርዙን በልቶ ይሞታል ባለቤቴ የምወደው ባለቤቴ ብላ ሳይሆን ለዴቭም ሌላ እቅድ አላት እሷ ገንዘብ መውሰድ ትፈልጋለች ከዴቭ ያለውን ንብረት እንዳለ መውሰድ ስለምትፈልግ ከዴቭ ጋር ያለውን ነገር ሳትጨርስ ደግሞ እዚህ ጋ እሱ መርዙን በልቶ እንዲሞት አትፈልግም ማለት ነው ነው። ለዛም ነው እየሮጠች መጣ መርዝ ብላ እዛ ጋ ዴቭ እንዳይበላው በመሃል ያቋረጠቻቸው ማለት ነው። ይሄ ነገር ደግሞ ለባንቴሮ ባንዴ ነው ግልጽ የሆነለት። እዛ ምግብ ላይ መርዝ ነበር አይደል? ለዛ ነበር እንደዚህ እየጨውሽ የመጣሽ ብሎ ከአንዳንዴ አውቆባታል። እናም ደግሞ እኔም መግደል ትፈልግ ያለሽ አይደል ብሎ ሲጠይቃት እሷ እንደውም ስትለው የነበረው አንተ ኮ ሞትሃል፣ በቃ የሞት ክሳውን ብላ እዛ ጋ እየነገረችው ነው። ባንቴሮ ደግሞ እዚህ ጋር ጉዳት ስለደረሰበት እንደ ልቡ መራመድ ስለማይችል ነው እንደዛ ዝም ያለት፣ እንጂ ምናልባትም እሱም ሊጎዳት ይችላል ማለት ነው። ይህንን ነገር ደግሞ ያደረገችው እሷ ነች። ከጀርባ ባንቴሮ መታ ከደረጃ ላይ እንዲወድቅ አድርጋ እንደዚህ ጉዳት ያደረሰችበትና አሁን ደግሞ እንደዚህ ተጎድቶ ራሱ እንደዚህ መራመድ አቅቶት ራሱ ከነ ሚስጥሬ እንዲሞት እፈልጋለሁ ብላ ለሱ መርዝ እየሰጠ ተሰጠች ያለች ማለት ነው። ከዚህ በፊትም እሷ ባንቴሮ ላይ የሆነ ቅድ አቅዳ ነበር ለሷ ያልተሳካለትም ማለት ነው። ለባንቴሮ ብር ሰጥታ ሉሊትን ግደልልኝ ብላው ነበር እዛ ጋ። አሁን እሷ ያታለለችው ባንቴሮን አንተ ሉሊትን ከገደልክልኝ፣ እኔ ደግሞ ዴቭን ፈትቼ ካንተ ጋር ሆናለሁ እያለች ነው ያ ከዚህ በፊት እሷ የባንቴሮ ባለቤት ስለነበረች ማለት ነው። እዚህ ጋ ዴቭን ፈትቼ ካንተ ጋ እሆናለው እሆናለሁ ብላ ቃል ገብታለት ነበር። እሱ ደግሞ ሄዶ ሉሊትን ይገልለታል። ከዛም በኋላ እሷ በቃ እኔ ያዘዝኩትን ነገር ታዞኛል፣ ስለዚህ ከሱ ጋ ሆናለሁ ብላ በዚህ መንገድ ልታ ታለ ነበር። ግን ደግሞ ባንቴሮ የዋዛ ሰው አልነበረም። ና ቆም ብሎ ሲያስብ እዚ ጋ አሁን የእሷን ትዕዛዝ አክብሮ ታገባኛለች፣ ዴቭን ፈታ ከኔ ጋር ትሆናለች ብሎ ያን ነገር አምኖ ቢቀበል ና ሄዶ ሉሊትን ቢገላት ኖሮ ቀጣዩ የእሱ እጣ ፋንታ እስር ቤት እንደሆነ ያውቃል። የፈለገ ነገር ቢሆን ከህግ እንደማያመልጥ ስለሚያውቅ ነው ያኔ ሉሊትን ዝም ብሎ ይዞ የመጣው ማለት ነው። ይሄ ነገር በጣም ስላናደዳ ስላበሳጫት ነው ባንቴሮን ከኋላ ጀርባውን መታ ከደረጃ እንዲወድቅና ይሄ ጉዳት እንዲደርስበት ያደረገችው ማለት ነው። አሁን ደግሞ ለዴቭ ሌላ እቅድ እያቀደች ነው። እንደውም ከእናቷ ጋር ስታወራ የነበረው ባንቴሮ አንድ እቅድ ነግሮኛል ብላ ባንቴሮ ያልነገራትን እቅድ እዛ ጋር ለእናቷ ስታወራ ነበር ማለት ነው። ባንቴሮ እዚህ ጋር እንኳን ለእሷ እቅድ መንገር አይደለም፣ እሱ እንደውም እሷ ማጥፋት ነው የሚፈልገው። እሷ እንደዚህ እሱን ለመግደል በመርዝ እያሳደደችው፣ እሱ ደግሞ እንደዚህ አርጊ ዴቭን እንደዚህ አርጊ ብሎ የእሷ እቅድ እንዲሳካላት ከዴቭ ገንዘብ እንድትወስዱ ወይ ደግሞ ከዴቭ ጋር ፍቺ ፈጽማ ንብረቱን እንድትካፈል ያንን ነገር ሊተባበራት አይችልም ማለት ነው። እሷ ደግሞ ለእናቷ ደውላ ባንቴሮ ይሄንን ሀሳብ ነገረኝ፣ ስለዚህ አሁን እኔ ማድረግ አለብኝ ለሉሊትም ለዴቭ የእንቅልፍ ክኒኒ እሰጣቸውና አንድ ላይ እንዲተኙ አረጋቸዋለሁ። ሁለቱንም ጎትቼ አንድ ላይ አስተኝቼ ከዛን ፎቶ አነሳቸዋለሁ ለማስረጃ ይሆን ዘንድ ማለት ነው። ፎቶ ታነሳቸዋለች። ከዛም በኋላ ባለቤት የማገጠብኝ ከሌላ ሰው ጋር ተኛ በሚለው እዛ ጋር እሱን ከሳ ንብረቱን ለመካፈል እናም ደግሞ ካሳ ለመውሰድ አስባለች ማለት ነው። ይሄ ነገር ደግሞ እንዲሆን በተአምር ባንቴሮ አይተባበራትም ማለት ነው። እሷ ግን እዚህ ጋር ለእናቷ ያለቻት ባንቴሮ እንደዚነት ሀሳብ አመጣልኝ፣ ስለዚህ እንደዚህ አደርጋለሁ ብላ እቅዷ ለእናቷ ነገራለች ማለት ነው። ምናልባትም ይሄኛው ም እቅዷ ላይሳካላት ይችላል ማለት ነው። እዛ ጋር እሷ ለባንቴሮ መርዝ ለመስጠት አቅዳ ያ ነገር እንደከሸፈባት፣ ይሄኛውም ምናልባት ሊከሸፍባት ይችላል ማለት ነው። ባንቴሮ እዛ ጋ ተነስቶ እንደ ልቡ ተራምዶ እሷ የምታደርገውን ነገር ማስቆም ባይችል ራሱ ምናልባት በሆነ መንገድ ደግሞ እሷ ያቀደችውን ይሄኛውን እቅዷን ሊደርስባት ይችላል ማለት ነው። እናም ሊያስቆማት ይችላል ማለት ነው። ሌላው ነገር ደግሞ የእሷ በዚህ ልክ ገንዘብ ማጥፋት ራሱ ዴቭን ጥያቄ ፈጥሮበታል። ገንዘብ ዝም ብላ ከሱ ትቀበላለች እናም ደግሞ የት እንደምታጠፋ ምንም አያውቅም እሱ ምን ላይ እንዳዋለችውም ለሱ አትነግሮም፣ ግን ደሞ ትመጣና ገንዘብ እፈልጋለሁ ይሄን ያክል ገንዘብ ስጠኝ ብላ ዝም ብላ ከሱ ትቀበላለች። ዛሬ እንደውም የጠየቀችው ያለህን ገንዘብ እንዳለ ስጠኝ ያለችው፣ ምንም እጁ ላይ ሳይቀር ያለውን እንዳለ አራግፎ ለሷ እንዲሰጣት ጠይቃው ነበር። ዴቭ ግን ይሄ ነገር አስደንግጦታል። ምን ልታርጊበት አስበሽ ነው ብሎ ቢጠይቃትም እሷ ግን ያለችው አንዳንድ ማሟላት ያለብኝ ነገር አለ ብላ አደባብሳ አለፈች። ከዛም በኋላ ግን እሱም በሀሳቧ ቢስማማም ግን ደሞ ይሄንን ገንዘብ የት እንዳጠፋሹ ከዚህ በፊት የነበረውን የወሰደቻቸው ገንዘቦችንም የት እንደ ተንሻቸው እደርስበታለሁ ብሏታልና እንዴት ሊደርስበት እንደሆነ ባናውቅም ግን ያንን ነገር ነግሯታል። በመሀል ደግሞ ይሄኛው ለሱ የተላከው ኢሜል በጣም አስደስቶት ጉዳዩን ረስቶት ነው እንጂ ምናልባትም ቀስ ብሎ እሷ ገንዘቦችን የት እንደምታጠፋ ሊያጣራ ይችላል ማለት ነው። ሌላው ነገር ደግሞ አሁን ላይ ባንቴሮን በጣም እያስገረመውና ከጭንቅላቱ በላይ እየሆነበት ያለው ነገር የሉሊት ነገር ነው። እሱ ከዚህ በፊት በጣም ክፉ ሰው እናም ደግሞ ሉሊትን ራሱ ሊዳፍራት ሞክሮ ነበር። እናም እሷን መጉዳት እንደሚችል ሉሊት አሳምራ ታውቃለች፣ ባንቴሮ ምን አይነት ክፉ ሰው እንደሆነ ማለት ነው። አሁን ደግሞ እሱ እንደዚህ ነው ጉዳት ደርሶበት ከተቀመጠበት መነሳት እስከሚያቅተው ድረስ እንደዚህ ተጎድቶ፣ እሷ ደግሞ እያደረገች ያለችው ሉሊት በጣም እየተንከባከበችው እንደውም እግሩን ሁላ እያሸችለት ነው። ይሄ ነገር ደግሞ እሱን በጣም አስገርሞታል። እኔኮ ከዚህ በፊት በጣም ክፉ ሰው ነበር እንዴ ነው? ግን እንደዚህ የምታረጊው ለምንድን ነው የምትንከባከቢኝ ብሎ እሷን ራሱ ቢጠይቃትም ደግሞ ያለችው በቃ ሰው መቀየር እንደሚችል ነው። ያው ከዚህ በፊት እሱ በጣም ክፉ ሰው ስለነበረ ሁላችንም እኮ ጊዜ ወስደን ራሳችንን ብናዳምጥ እኮ ውስጣችን መልካምነት አለ ብላ እዛ ጋ ባንቴሮ በመቀየሩ እሷን በጣም ደስተኛ እንደሆነችና ማንም ሰው ክፉ ቢሆን ራሱ ከጊዜ በኋላ መቀየር እንደሚችል ነግረዋለች ማለት ነው። ባንቴሮ ደግሞ ይሄ ነገር በጣም ስላስገረመው ነው የእሷን ነገር ራሱ እሷ እዛ ጋ ለእሱ እያደረገች ያለችውን ነገር በገንዘብ ወይ ደግሞ በሆነ ዋጋ ሊተምነው አልፈለገም። እናም የሆነ ነገር አደርግላታለሁ ብሎ እሷ እዚህ ጋር እሱ ተጎርቶ እያለ የምትንከ የተንከባከበውን ነገር ለእሷ ውለታ ሊከፍልላት እንደሆነ እያወራ ነው ማለት ነው። ምን ሊያደርግለት እንደሆነ በግልጽ ባናውቅም ማለት ነው። የዴቭ ነገር ራሱ አስገርሞታል። እኔ እዚች ምድር ላይ ያለው ነገር ምንም እየገባኝ አይደለም፣ እቺ ምድር ምን አይነት ምድር ነች ብሎ ከዚህ በፊት እሱ ሲጎዳቸውና ክፉ የሆንላቸው ሰዎች እዚህ ጋር ዴቭ ራሱ ተገልብጦ ለሱ መልካም ሆኖ አሁን አንዳንድ እቃዎችን ገዝቼ የለመጥቻለሁ እናም ጫማ ገዝቼ የለመጥቻለሁ ብሎ እዛ ጋር ባንቴሮ እንደሚድን ተስፋ እየነገረው ነው። እሱ ጫማ ገዝቶ መጣ ማለት እዛ ጋር ትድናለ። ይሄም ቀን አልፋል እናም ደግሞ ይሄንን ጫማ አድርገ ትራመዳለ ከመራመድም አልፈ ትሮጣለህ ብሎ እዛ ጋር ለባንቴሮ እንደሚድን እየነገረው ነው ባንቴሮ ደግሞ ይሄ ነገር በጣም አስገርሞታል ይሄን ያክል መልካም ነው እንዴ እኔ ክፉ የሆንኩባቸው ሰዎች ዛሬ ተቀይሮ ለኔ መልካም ሆኑልኝ ብሎ በዚህ ነገር ራሱ በጣም እየተደመመ ነው ማለት ነው